አህለን አሰላም አሌይኩም ረህማቱላ በረካቱ ደመድ ቤተሰቦች እንዴት ናቸው? ደህና ናቸው። አልሐምዱልላ ነ በጣም ደና ነኝ። ስራ አመት ባልኢድ እንዴት ነበር? እንዴት አሳለፋችሁ? እንግዲህ ለኢድ ቪዲዮ አልሰራሁም አልተመቻችለኝም ነበርእና ዛሬ የአንድ ህቲ ትዛዝ እየላቸው መጥቻ ለማሸላ እንደምትመለከቱት በዚህ በቃይ አዛኝ እንግዲህ ወደ ኩኑ አለምና አድርሼ መጥቻለሁ ማለት ነው ያው ለቤተሰቦቿ ማለት ነው እንደምትመለከቱት አራት ፍራሽና 12 ትራስ ወለል 14 ሜትር እና አንድ ስጋጃ ባለሁለት አጣፊና ታጣፊና ሁለት ባላት ሁለት በአራት ምንጣፍ አዛኝ ነበር እና በእንደዚህ ያው መልኩ ያው ቤቱ ብዙም ባያልቅለትም ማሻላ እንግዲህ ያው አሳምራለች ለእናት ለአባቷ ማለት ነው። ድዋ ተቀበላለች እና ይሄን ይመስላል ጨርቁ ማሻላ። ቀይ ነው ያው ቀይ በእንትን ማለት ነው በምንድን ነው ይባላል? በረማዲ ከለር እንደዛ ይባላል በአረብኛ ማለት ነው። ረማዲ ነው ቀይ በረማዲ እና ከዛ ያው ስጋጃው ይሄን ይመስላል ባለ ሁለት አጣፊ ነው። አንድ ሺህ አንድ መቶ ብር ነው የገዛሁት ስጋጃ። በነገራችን ላይ በጣም ተወደዋል። ባለ ሶስት አጣፊው እስከ 5500 ብር ይላሉ። እና አንደኛው ማለት ነው ሁለተኛው ያው አለ። ባለ 3500 ብርም አለ 3200 ብርም አለ። እንዳይነሱ ነው የፍላጎት ማለት ነው። እና ምንጣፉ ይሄን ይመስላል። ማሻላ ያው ትንሽ ይመሳሰላል ከሱ ከንትኑ ከመጅለሱ ጋር ከማጥለቂያው ጋር ማለት ነው። ይሄን ሁለት በአራት የሚባለው ምንጣፍ ነው እንደምትመለከቱት ወደ ኩኗሊ መና ዛሬ ወስጄ መጥቻለሁ። እንደዚህ ፈርሽ የላቸው ማለት ነው። ሁለት በአራት ምንጣፍ፣ አንድ ስጋጃ፣ አራት ፍራሽ አስራ ሁለት ራስ ማለት ነው። እዛ ጋር ግርጌ ያው አራት አልችልም ሲለኝ ያው አንዱ የግል አረኩት ማለት ነው። ወደዛ የግል አረኩት የአራት አልችልም ሲለኝ ቦታው ማለት ነውና እንዴት አያችሁ? ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። እኔንም አበረታቱኝ። ለማዘዝ የምትፈልጉ ካላችሁ ስልክ ቁጥሬን ጠይቁኝ፣ አስቀምጥላችኋለሁ እና የዛሬ ትዕዛዜ ዛሬ ቅዳሜ ነው እና አድርሼ መጥቻለሁ። ላችኋለሁ እንሻላ በሌላ ቪዲዮም ደግሞ